ስሜ አልፌ አብዱሰመድ ይባላል። ሜትር ኢንስፔክሽን ሰራተኛ ነኝ። የሚሰራ ደቡብ አዲስ አበባ ሪጅን ማዕከል ቁጥር ሁለት ቡልቡላ ነው። እሺ፣ ከቅድመ ክፍያ ደንበኞቻችን ወደ እኛ ሲመጡ ወይ ደግሞ ካርድ ሊሞሉ ሲመጡ፣ መጀመሪያ ደረጃ ካርዱን ነው አስነክቶ መምጣት ያለበት። ሜትራቸውን ማለት ነው፣ ታች አስደርጎ ቆጣሪ ታች አድርጎ ነው መምጣት ያለበት፣ ወይ አስነክቶ ነው መምጣት ያለባቸው ወደ እኛ። አስነክቶ መምጣቱ ጥቅሙ ምንድን ነው? እኛ እዛ ላይ ያለውን ሂስትሪ ለምሳሌ 2025 ከታሪፍ ከጨመረ ጊዜ ጀምሮ እስከ አሁን ድረስ ያለው ትክክለኛ ዴት ይዞላችኋል ወይ? ትክክለኛ ዴት ይዞ ከሆነ በዛ ነው የምንቀጥለው። ሁለተኛ ደግሞ የራሳቸው ነው ካርዳቸው ወይ አይደለም የሚለው እናየዋለን። አንዳንድ ያስነክቶ አንድ መጥቶ እራሱ አላነበበላቸውም ወይ ደግሞ አላስነካችሁትም፣ ሄዳችሁ ያስነኩ ድጋሜ እንላችኋለን። ድጋሜ ያስነክቶ ሲመጡ ያነብላችኋል። እሱ ደግሞ ቆይቶ አክሴፕትን እስኪ ያደርግላችሁ ወይ ደግሞ እስኪ ያነብላቸው ድረስ መጠበቅ አለባችሁ አድካስተማ ሰው አክሲብ እንትንም ስለሌላቸው እውቀትም ብዙ ካስተማሮች ስለሌላቸው ቶሎ ሳስነኩ ይዘው ባዶ ሳስነኩት የዛሬ አስራ አምስት ቀን ወይ ደሞ የዛሬ አስር ቀን የሞሉትን እሱን ሳስነኩት ይመጣሉ። አላስነኩትም ነው የሚለው ሲስተም ላይ ስናስቀምጠው ማለት ነው። እሱን ድጋሜ ነው የምናስነካቸው። አስነክቶ ሲመጡ ያነብላቸዋል። ያለውን ዳታ ያለውን መረጃ ከዛ ላይ ነው የምንወስደው ማለት ነው። ያሁኑ ታሪፍ ላይ ወይ ደሞ ያሁኑ መባጃ ላይ ገብቷል ወይ። በየሶስት ወሩ ነው ጭማሪ የምደረገው ብያለሁ። በየሶስት ወሩ ጭማሪ ሲደረግ የታሪፍ ልዩነት አለው ወይ ደግሞ መባጃ ልዩነት አለው። እሱ መባጃ ልዩነት ለማየት እኛ ካርዱ እንዴት ለማየት አስነክቶ መምጣት ለካስተመርም ሆነ ለድርጅቱ ጥቅም አለው። ጥቅሙ ምንድነው? ይሄን አሁን እኛ ያለንበት ወይ ደግሞ እኛ የጨመርንበት ታሪፍ ላይ ደርሷል፣ ይሄ ካስተመሩ ያልደረሰም የሚለውን ዳታ ይዞልን ይመጣል ማለት ነው። ምክንያቱም እነሱም ይጎዳሉ አንድ ዴት ሳስተካክል ብዙ ጊዜ ዝም ብሎ በበፊቱ ዳታ ወይም ደግሞ በበፊቱ መባዣ የዛሬ ሶስት ዓመት ሁለት ዓመት ያለውን ዳታ ይዞላቸው ከመጣ ያንን አሁን ያለንበት መባዣ ላይ አይደርስም። የሆነ ጊዜ ደግሞ እንደ ኢንስፔክሽን እኛ አይተን ስናየው ወይ ደግሞ ዴቱ አልተስተካከለም ብሎ ካስተመር ሰርቪሶች ወይ ደግሞ ካርድ ሙሉ ሰራተኞች ሲያዩ እኛ ዴት መስተካከያ ሄደን እናስተካክልላቸዋለን። እዛ ላይ ደግሞ ያለው እስካሁን ድረስ ታሪፍ ጭማሪ የተደረገውን በአንድ ነው የሚቆርጥባቸው ማለት ነው። ያንን ጥያቄ እንዳያቀርቡልን በወቅቱ አይተን አስተካክለን ዴቱ ትክክለኛ ዴት እንዲይዝ ማድረግ ግዴታ። ከካርዱ ጋር አስታውቆ መምጣት አለበት፣ አንድ ካስተመር ወደኛ ሲመጣ ከፍያ ካስተመሮቻችን ካርድ ሲጠፋባቸው መጀመሪያ መረጃ ይዞ ነው መምጣት ያለበት ወደኛ። ምንድነው መረጃው? መጨረሻ የሞላበት ደረሰኝ ወይ ደግሞ ውል የተባባልበት አለ፣ እኛ ጋር ሜትር ሲያስገባ ወይ ደግሞ ቆጣሪ ሲያስገባ ካስተመር ውል እንሰጣቸዋለን። ከእኛ ጋር ውል የተባባልበት ዋና ዶኩመንት አለ፣ እሱን ይዞ ነው መምጣት ያለበት ወደኛ ያደርጋቸው መረጃቸውን ይዘው በሚመጡበት ሰዓት እነሱ ይዘው በሚመጡበት ሰዓት ደግሞ እሱ ብቻ መረጃ አድርገን አንነሳም። ያመጡት መረጃ አለ ሲስቴም ላይ ገብተን እናያቸዋለን። ያለው መረጃው ማለት ነው ካስተመር ትክክለኛ ካስተመር ነው ወይ አይደለም የሚለው እናየዋለን ሲስቴም ላይ ገብተን። እኛ በምንሰራው ስራው አይዲ ካስተመር አይዲ የሚባል አለ፣ ሳፕ ቢዝነስ ካስተመር የሚባል አለ እሱ ነው ቼክ የምናደርገው የራሳቸው መሆኑ ቼክ ለማድረግ እነሱ ባመጡት ብቻ እንቀበላቸው ምክንያቱም የሌላ ሰው ካርድ ሊሆን ስለሚችል ወይ ደግሞ የሌላ ሰው ፋይል ይዞ ሊመጣ ስለሚችል አንድ ከስተምር በእነሱ የራሱ መሆኑን ቼክ እናደርገዋለን። በራሳችን ሲስቴም ገብተን የካሌ ነው ወይ ደግሞ ቤቶች ኤጀንሲ ወይ ደግሞ ኮንዶሚኒየም ከሆነ የቤት ቁጥር ይሄ ነው እንደዚህ ነው ብለን እንጠይቃለን። አሁ ካሉን በኋላ መታወቀ ነው የምንጠይቃቸው፣ መታወቃቸውን እንጠይቃቸዋለን። መታወቃቸው ደግሞ የራሱን ሰውየው የሚገልጽ ከሆነ በዛ ወደ ስራ እንገባለን። መታወቂያ ደግሞ የሱ ካልሆነ ተከራይ ነኝ ካለን የአከራይ ተከራይ ውል እንጠይቃቸዋለን የከራይ ተከራይ ውል በምንጠይቅ ሰዓት ያቀርባሉ። እሱን አታች አድርገን መታውቃ አንድ ደረሰኝ ከዛም በኋላ ወደ ስራችን ሄደን የምናስከፍለው ክፍያ አለ እሱን ያስከፍለን ካርዳቸውን እንሰጣቸዋለን። እንዳታጭም የምናስከፍለው ክፍያ ስምንት መቶ አምስት ብር ነው። የተበላሸም ዳሜጅ የሆነም የጠፋም የተበላሸባቸው ስምንት መቶ አምስት ብር ነው የምናስከፍላቸው። እሱን በምናስከፍልባቸው ሰዓት ባለቤት መሆኑን ከጠየቅናቸው በኋላ ዳታ አለ ብያለሁ፣ ደረሰኝ ወይ ደሞ መጨረሻ ደረሰኝ ወይ ደሞ ውል የገባበትን እሱን ካየን በኋላ ትክክለኛ እሱ መሆኑን ካረጋገጥን በኋላ ካርዱን ነው የምንሰጣቸው። ስምንት መቶ አምስት ብር አስከፍለን ካርዳቸውን እንሰጣቸዋለን። ከዛ በኋላ ካርዱን ከሰጠናቸው በኋላ የምንሰጣቸው ካርድ አዲስ ካርድ ስለሆነ የራሳቸውን ዳታ ነው የምንጭንላቸው። የሌላ ሰው ካርድ እንዳይሆን ዳታቸውን እንጭንላቸዋለን። ሄዶ አስነክቶ መጥቶ ልክ ሲያነብለት መጥቶ ብራቸውን ሞልቶ አገልግሎት መጀመር ይችላሉ ማለት ነው። ቅድመ ክፍያ ደንበኞቻችን ካርድ ሲጠፋባቸው ካርድ ጠፍቶባቸው ወደ እኛ ሲመጡ በአስር ደቂቃ ውስጥ አገልግሎት ሰጥተናቸው ወይ ደግሞ ስራችን ጨርሰን ወደ ቤታቸው እንዲሄዱ ወይ ደግሞ አገልግሎት እንዲያገኙ እናደርጋቸዋለን። እሱን አስር ደቂቃም አይፈጀም። አንድ ካስተመር ካርድ ጠፍቶበት ወደ እኛ ከመጣ በኋላ ካስተመር ቤት ሄዶ ድጋሚ ያንን ካርድ የበፊቱን ካርድ ካገኘው ያኛውን ሪስቶር አድርገን ዜሮ አድርገን በአንድ ብቻ እንዲጠቀም ነው የምናደርገው። እሱ የምናደርግበት ምክንያት ሁሌ ካርድ አለ እያለ ነው የሚያስቸግረን። ብዙ ጊዜ ሬስቶር ነው የሚጠይቀው፣ ወይ ደግሞ ድጋሜ ሌላ ካርድ አለ የመጨረሻ ላስት ካርድ አይደለም ወይ ደግሞ የመጨረሻ ካርድ አይደለም ስለሚል አንዱን ካርድ ከሲስቴም ላይ ዜሮ አድርገን ወይ ደግሞ ሬስቶር አድርገን ባዶ አድርገን በአንድ ካርድ ብቻ እንድጠቀም እናደርጋቸዋለን። ምክንያቱም ሁሌ ካርድ አለ እያለ ያስቸግራቸዋል፣ ወይ ደግሞ የሌላ ሰው ካርድ ይዞ መጥቶ የኔ ካርድ ነው ብሎ የሚያስጨንቁን ሰዓት አለ ስናስነካ ወይ ደግሞ አስነክቶ ሲመጡ ራስ ካርድ አይደለም እያለ በነዛ አይነት ሰዓት እኛ ውላቸው ወይ ደግሞ ደረሰኛቸውን እንጠይቃቸዋለን። ወይ ደግሞ ሲሪያል ነበሩን ቆጣሪ ፎቶ አንስቶ ወይ ደግሞ ደረሰኝ ይዞልን እንዲመጣ እናደርጓቸዋለን። ወይ ደግሞ ቦታ ላይ ሄደን እንደ ኢንስፔክሽን ሰራተኞች ቦታ ላይ ሄደን ያንን ከስተመር አይዲ እኛ በባለሙያ ሄደን ማየት ያለብን፣ ከስተመሮች ማያውቁት ነገር ስላለ ውስጥ ገብተን ዳታ መሰብሰብ አለብን። የካርዱ ይሄ ካርድ የጊዜ ከስተመር ነው ወይ አይደለም የሚለው በባለሙያ ነው በኢንስፔክሽን ነው ገብተን የምናየው እሱን የካርድ ይዞ የሚመጣበትን እናስነብባለን። ኢንቮይሱን ይዘን እንሄዳለን። ያገኘነውን መረጃ ይዘን ካስተመር ቤት እንሄዳለን። ካስተመር ቤት በምንሄድበት ሰዓት የራሱ ከሆነ በዛ ነው ሬስቶራ አድርገን ምንሰራላቸው። የራሳቸው ካልሆነ ደግሞ ወይ ደግሞ የጎረቤት ይዞ መጥቶ የአንዱን ለአንዱ ሰጥቶ እንደዛ የሚሞሉት ካስተመሮች አሉ። ልክ የራሱ ካስተመር በራሱ ትክክለኛ አይዲ ካስተመር አይዲ እና ሲሪያል አመሳክረን ትክክለኛ ካስተመር አይዲ እንሰጣቸዋለን። በዛን ሰዓት ሲስቴም ላይ መተን አስተካክለን ትክክለኛ ካርድ እንዲጠቀሙ እናደርጋቸዋለን። ሜትርም ወይም ደግሞ ካርድም ቆጠሪም አነብላቸው የራሳቸው ካልሆነ የራስ ካርድ አይደለም እያለ ይመልሳል ማለት ነው። እሱም በባለሙያ ሄደን እኛም እናስተካክላለን። ከስተመሮችንም መረጃ እንጠይቃቸዋለን። ያለው መረጃ ምንድነው? ራሳቸው ደረሰኛ ለ ወይ ደግሞ ውላለ እዛ ላይ ያለው ነው። እኛ ሲስቴም ላይ ገብተን አይተን እናስተካክልላቸው። መስጠንቀቃ ይሰጣል። አስር ብር ሲቀር መስጠንቀቃ ይሰጣቸዋል። ሁሉም ካርዶች ይዘጋቧቸዋል። ከስተመር ሲያስነካ ካርዳቸው ይዘጋቧቸዋል። ሲዘጋባቸዋ አስር ብር ሲቀር ነው የሚዘጋባቸው። መስጠንቀቃ ይሰጣቸዋል፣ ብር የላችሁም ሂዱና ሙሉ ብሎ በራሱ ቋንቋ ካርዱ ጥንቃቄ ይሰጣቸዋል። ልሶ ቢያስነኩ ይነሳላቸዋል ግን አስጠቅማቸው። ምክንያቱም ያለችበት ኔጌቲቭ ስታተስ ውስጥ እንዲገባ ነው የሚያደርጋቸው። ካርዱ ይበላሻል። አንደኛ የሚበላሽበት ምክንያት የከስተመር ጥንቃቄ አለማድረግ፣ ዝም ብሎ አዋራ ላይ ሲያስቀምጡ በዛን ሰዓት ቺፕሷ ትበላሻለች። ቺፕሷ በምትበላሽበት ሰዓት አነብልንም፣ ለኛ ሌላ ካርድ ነው እንዲገዛ የሚያስደርጋቸው ማለት ነው። ጥንቃቄ አለማድረግ ነው። ጥንቃቄ ያለማድረግ ስል አንደኛ አዋራ ቦታ ማስቀመጥ ነው። ሁለተኛ ደግሞ ሲሰበር ሊደራችን ላይ አነብልንም ይሰበራል። ከስተመር ጥንቃቄ ያለመድረጉ ሲሰበር ስናስገባ አያነብልንም፣ ትክክለኛ ስትሪ ያመጣልንም። ድጋሚ ሌላ ውጪ ነው የሚያስፈልጋቸው ማለት ነው። እንደዚ አይነት ካስተመሮች ጥንቃቄ በጥንቃቄ እንዲዝሉ አክብሮት እንጠይቃቸዋለን። ለቅድመ ክፍያ ካስተመሮቻችን ጥንቃቄ ማድረግ ያለባቸው ወደኛ ሲመጡ አንደኛ ካርዳቸውን አስነክቶ ወይ ደግሞ አስነብቦ መምጣት አለባቸው። በሚመጡበት ሰዓት አሁን ድርጅታችን አሁን ከዲረክ ፍያ ካርድ የሚሞላ በካሽ ሳይሆን በቴሌ ብር ተደርጓል። በቴሌ ብር በተደረገበት ሰዓት ደግሞ ሁሉንም ካስተመር ቴሌ ብር ከፍቶ ወደኛ እንዲመጡ ነው ማድረግ ያለባቸው ወይ ደግሞ መሆን ያለባቸው እነሱ ቴሌብራቸውን ከፍቶ ሬዲ ሆኖ ሲመጡ፣ እኛ ጋር ሲገኙ ልክ ኮዳቸውን እኛ ሲስቴም ላይ ካርዳቸውን እናስቀምጣለን። የሚሞሉትን ብር እንጠይቃቸዋለን። የሚሞሉትን ብር ከነገሩም በኋላ ስልካቸውን ከስልካቸው በኋላ ደግሞ ኮዳቸውን ራሳቸው ናቸው የሚያስገቡት። የሚፈልጉትን ብር ከነገሩም በኋላ ስልካቸውን እንጠይቃቸዋለን። ስልካቸውን ከጠየቁም በኋላ ከጠየቅናቸው በኋላ ሴንድ አድርጎ ወይ ደግሞ ወደኛ የሚልኩት እነሱ ናቸው። ልክ ኮዳቸውን ሲያስገቡ ወደኛ ቻርጅ የሚመጣ አገልግሎት ማግኘት የሚችሉት እሱ ነገር አሁን። ከስተመሮቻችን ብዙ ጊዜ የምንቸገር ወይ ደግሞ ወረፋ የሚበዛብን በዚህ አይነት ነው። ምክንያቱም ርቀት ላይ ሆኖ ነው ሌላ ሰው የሚልኮ ሰው በዛ በዛ ሰዓት ወረፋ ይበዛብናል። ምክንያቱም ቶሎ አይመልሱልንም። ርቀት ላይ ያለው ካስተማሮች ሬዲ ሆነው የራሳቸውን ቴሌብር ከፍቶ በራሳቸው ስልክ ሲገኙ አንደኛ እነሱም አይቆሙም፣ ለእኛም ደግሞ ችግር አይፈጥርም። ቶሎ ስራችን ሰርተን እነሱም ወደ ቤታቸው፣ እኛም ወደ ስራችን በአግባቡ መስራት እንችላለን ማለት ነው።